ወዳጅ በእርምጃ ሁሉ ፈጣሪን አስቀድም። ጀምራ ልሳካ ሲል መንገድህን እንጂ አላማን አትቀይር፣ ዛፍ ቅጠሉን እንጂ ስሩን አይቀይርም። አትበሳጭ፣ ብስጭት የሰይጣን ነውና፣ አትህዘን አምላክ ያልፈቀዱ አይሆንምና፣ አትቸኩል ለአንተ ያለው አይቀርምና። የሰው ልጅ ትልቁ ስህተቱ ትልቁን ነገር ከፈጣሪ ሳይሆን ከሰው ልጅ መጠበቁ ነው። የሰው ልጅ ዛሬ ቢሰጥ ነገ ጀርባውን ይሰጣል። ያለ መሰልቸት ሁሌ የሚሰጠ ፈጣሪ ነው ስንጠብቅ ተፈጣሪ እንጠብ እንዴ። ከዚህ በኋላ ምንም ነገር እንድታደርግ አልፈቅድልህም። ገብቷል። እኔና እሷን ተጠቅመህ ሁለተኛ ስለ ስለ እኔ ለእሷ ምንም ነገር እንድትላት አልፈልግም። አንቺ ደግሞ ከእኔ መስማት የምትፈልጊውን ነገር እኔን ጠይቅ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ሊጠብቅልን ሁላችንም በየሃይማኖታችን እንጸልኛል። ይህን ቪዲዮ ስ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ሳድርጉ የዶር ምክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጥኝ እያልኩ እንዴት ናችሁ? ደህና ናችሁልኝ አላችሁልኝ እንግዲህ እና አያልቅባቸው ዛሬ ከች ከች ከች ብለዋል ማለት ነው። ዌልካም እንኳን ደህና መጣችሁ ለማለት ወዳለሁኝም በቅድሚያ። በመቀጠል ስለ ቪዲዮ ጥቂት ነገር ለማለት ወደድኩኝ ማለት ነው። ዛሬ የፉፉዬ ውሳኔ በነገራችን ላይ በደንብ ተመችቶኛል። ምክንያቱም ፍቅር ስለ ፉፉ፣ ፉፉ ስለ ፍቅር ማወቅ ያለባቸውን ነገር ከራሳቸውን እንጂ መስማት ያለባቸው ከሌላ ከጎንዮሽ ወይም ደግሞ ከጓደኛ አይደለም፣ ነገሮችን መስማት ያለባቸው ማለት ነው። ሌላው ነገር ደግሞ ፉፉዬ ፍቅር ያንተ እንድትሆን ከፈለክ ወይም ደግሞ ፍቅር ከአንተ ጋር መቀጠል እንድትችል ከፈለክ ይችን የጦስ ዶሮ ከቡሪካ ይልቅ መጀመሪያ አንተ እሷን ማራቅ አለብህ ከአንተ ምክንያቱም ቡሪካ አሁን እያደረገ ያለው ለፍቅር የመከላከል ስራ ነው፣ እንደምታዩት ለጊዜውም ቢሆን ማለት ነው እና እልህም ይሁን ምንም ይሁን በቃ እሷ የምታደረገውን ነገር እያየ ከእሷ እንዲርቁ ነው እያደረገ ያለው ማለት ነው። ፉፉ እንደንትን ምመክር ግን እንደ አንድ አፍቃሪ ልትሆን የሚገባው ነገር በጓደኝነትም ቀጥሉ፣ በፍቅረኛ ሞችነትም ቀጥሉ፣ በምንም ቀጥሉ በጀመሪያ ይቼ የጦስ ዶሮ ከአንተ መራቅ አለባት ማለት ነው። ምክንያቱም ፊቷ ላይ የሚነበበውን ነገር ፊቷ ላይ ያለውን ነገር እናንተ አይታችሁ ምን እንደምትፈልግ ማረጋገጥ ትችላላችሁ። በጣም ነው ደስታ የሚነበብባት። በቃ በባለፈው ካስታወሳችሁ ስጦታ በሰጠቻቸው ቀን ስጦታውን በደንብ ታቃለች፣ ወይም እሷ ራሷ የተሰጠቻቸው ወይ ደግሞ ስትሰጥ አስቦበት ሰጪዎቹና እሷ ሁለቱን ለማድረግ የተደረገ ስራ እንደሆነ በደንብ ያስታውቃል ማለት ነው። ስለዚህ ያንን ተጠቅማ ፊቷን እንዳያችሁት ነው የዛን ቀን። ዛሬ ላይ ደግሞ ፊቷን ስታዩት የማሽ ማጠጥ ፈገግታዋ እነሱ በቃ እንደተለያዩ አይነት አይነት ስሜት ነው እሷ ላይ እየተነበበ ያለው በደንብ አይታችሁታል ብዬ አስባለሁ። ፊቷን ማለት ነው። እኔ በነገራችን ላይ ብዙ ጊዜ በተለይ ቤት ውስጥ የሚሰራ ቪዲዮ ስርስር አድርጌ ላይ ሀሳቡን ነው እንጂ የማየው ወይም የሚያደርጉት ነገር ነው እንጂ ሰው እንደ ሚስ ማርፍ ሌፍት ላይ ብትታይ እዛ ጋር ያለችው ምንድናት ይላል፣ ይቶል ሁሉ ነገራችሁን ነው የሚያዩና፣ እኔ ግን ብዙ እዛ ላይ ትኩረት አላደርግም። ግን ደግሞ አሁን ላይ ታርጌቴ እነሱ ፊት ላይ ያለውን ነገር ማንበብ ስለሆነ፣ ፈቲ ላይ የሚነበበው የፊቷ ነገር የሚያሳየው የእነሱ መለያየት እንዳስደሰታት ነው። ቡሪካ እልህ ነው፣ በቃ እልህ ነው። ገባችሁ ነገሮችን እንዴት ልበላችሁ፣ በቃ እሷን ለምን እንደዚህ አደርጓታል አይነት ስሜት ነው። ያው አንዳንዶቻችሁ ቡሪካም ፍቅርን ያፈቅራታል ከፍቅር እንድትለያይ እንዲለያዩ ስለሚፈልግ ነው ትላላችሁ። አንዳንዶች ደግሞ የቡሪካና የፍቅር አንድ መሆን ትፈልጉታላችሁ፣ ለምን እንደሆነ ባላውቅም ማለት ነው። ምክንያቱም ከፎፎ ጋር ምንም አይነት ልዩነት የላቸው እኔ እስከማውቀው ድረስ እና ለምንድን ነው ከፎፎ ተለያይታ ከቡሪካ ጋር እንድትሆን የፈለጋችሁት? ከሁሉም ትራቅ የምትለውን ግን አደንቃለሁ። ምክንያቱም ለሁሉም አንድ አይነት ስሜት የምትሰጡ ስለሆናችሁ በቃ ለማንም አታዳሉም። ያ ትክክለኛ ውሳኔ ነው። ግን ከከሌ ትራቅና ከከሌ ጋር ትሁን፣ ከከሌ ትራቅና ከከሌ ጋር ትሁን የሚለው ነገር ግን አያስማማኝም። መራቅ ካለባት ሁሉንም ነው ፍቅር መራቅ ያለባት። ጓደኛ መሆን ካለባት ደግሞ ከሁሉም ጋር ነው መሆን ያለባት። ተስማምቶ መቀጠል የማይችሉ ከሆነ የሁሉም ነገር እዚህ ጋር ሊያበቃ ይገባል። ገባችሁ? ሁላችንም የራሳችን ሀሳብ አለን፣ የራሳችን አስተያየት አለን። የኔ ሀሳብ ግን መቀጠል ካለባት ከሁሉም ጋር ትቀጥላለች፣ መቀጠል ከሌለባት ደግሞ የሁሉም ጓደኝነቷ ቀርቶ የራሷን አዲስ ህይወት መጀመር አለባት ነው። እናንተ የምትሉትን ደግሞ በኮሜንት ታስቀምጡልኝ ያላችሁ። እንዲሁም ደግሞ ኮሜንትም ላይ በጣም አይቻለሁ፣ ብዙ በእሷም አካውንት በኮሜንት በሼር እየተዳረጉ ነው። ታውቃላችሁ አይደል? በሼሩ ማለት ነው በዚህ አጋጣሚ ቡሪካ የገባውን ቃል መፈጸም እንዲችል በቅርቡ ሀምሳኬ እንድታስገቡት ስል በትህትና ጠይቃለሁ። የማንኛቸውም ጥላቻ ስለሌለብኝ ማለት ነው። እና ቡሪካ እንግዲህ ጉዞ ወደ ድባይ። ትናንትና ቡሪካ ሀምሳኬ ግባና ወደ ድባይ ዛት እንዲመጣ ቃሉ እንዲፈጽም ብዬ በሰራሁላችሁ ቪዲዮ ላይ አንዳንድ ኮሚኒቲ ይ እየሳኩ ነበረ። ሽሩሽሩ ቀርቶባት ሰላማን በሰጧት የምትሉት አይነት ነገር አለ። አሁ እውነት ነው እንግዲህ ፍቅርዬ አሁን ላይ ተደስታ አሁን ላይ አሁን ተበሳጭታ አሁን የምትደሰት ልጅ ናት፣ ፊቷ የሚቀያየር በትዕግስት የምታልፍ ልጅ ስለሆነች አይታችኋል። ትናንትና የለቀቀችው ቪዲዮ በራሱ አለም ፈታ እያለች ነው በሚሰራው ቪዲዮ ትናደዳለች። ከዛ በኋላ ግን የራሷን ነገር ትጀምራለች እንጂ እንደ ሌሎች ሴቶች ኝኝኝኝ እያለች እያለቀሰች እያለቀቀሰች ምናምን ጊዜዋን የሆነ የማይጠቅማት ነገር ላይ የምታሳልብ ልጅ አይደለችም። ስለዚህ ብዙ መጨነቅ የለባችሁም ለሷ ማለት ነው። ማድረግ የምትችላቸውና የምታደርጋቸው ነገሮች ጠንቅቃ የምታቀለች ስለሆነች ማለት ነው። ለማንኛውም ቤተሰብ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጎ ጉዞ ፍቅር የወደ ሁለት መቶ ኬ ፉፉዬ መቶ ኬ ቡሪካ ሀምሳ ኬ የጦስ ዶሮ ሀያኬ እኔስ እኔስ ማነኝ? እኔ እኔስ ምስኪኗ እኔ ያላሳዝናችሁም። እኔንም አስርሽ አስገቡ። ለምንድ ነው እንደዚህ ቁጭ በል ባለበት ቁጭ ያለው? ቲክቶኬም እንደ ካሮት ነው የሚያድገው። እኔ እንደጎመን እደግላለሁ፣ እሱ እንደ ካሮት ዩቲዩቤም እንደ ጎመን ቀርቶ እንደ ካሮት ነው የሚያድገው። ላይሽ ወደታችን እንዲያድግ ታደርጋላችሁ። በሉ ወደ ላይ ያሳድጉት። ለማንኛውም እወዳቸዋለሁ ቤተሰቦች፣ እየሺ መልካም ጊዜ። ቻውቻው